ብቻዬን ቆሜአለሁ አምባሳደር ብርሃኑ ድንቄ መጽሐፍ ላይ እነሆ። አቶ ብርሃኑ የፖስታ ምክትል ሚኒስትርነት የሹመት ዘመናቸው የወሰኑት ውሳኔና የወሰዱት ቆራጥ እርምጃ ነው። ከሁሉም በላይ የሚያስደንቀው አቶ ብርሃኑ በምክትል ሚኒስትርነት እንደተሾሙ በመጀመሪያ ሚኒስትሩ ቢትወደድ መንገሻ ላይ ልዩ ጸሐፊያቸው ታደሰ አብቼ እንደ ሚኒስትር ሆኖ እንዲሰራ መፍቀዳቸውና ልዩ የሆነ ጥቅማጥቅም እንዲያገኝ ማድረጋቸው አግባብ ባለመሆኑ እንዲሠረዝ ወሰኑ። ቢትወደድ ግን ውሳኔውን እንደ ሰሙ ታመው ከተኙበት አልጋ ተነስተው ወደ መስሪያ ቤታቸው መጥተው የአቶ ብርሃኑን ትዕዛዝ ብቻ ሽረው ተመለሱ። ይህኔ ነው አቶ ብርሃኑ ቢትወደድ መንገሻ ሥልጣናቸውን እንዲለቁ የሚያሳስብ ደፋር ደብዳቤ የጻፉላቸው። ክብር ሆይ ይህን መስሪያ ቤት ክቡርነቱ እንዲያስተዳድሩ ኃላፊነት ሲሰጥዎ በነጋሪት ጋዜጣ ስለ ሚኒስትሮች የወጣውን ሕግ እንደሚያከብሩ በመተማመን እንደሆነ አልጠራጠርም። የፖስታ ቤት የምክትል ሚኒስትር የመንግስት መስሪያ ቤት እንጂ የክቡርነቱ ማድ ቤት እንዳልሆነ ማስገንዘብ ያስፈልገኝ አይመስለኝም። ልዩ ጸሐፊው ከተወሰነለት ደሞዝ በቀር አበልና ነጻ የቴሌፎን አገልግሎት እንዲሰጠው የበጀት ስርዓት አይፈቅድለትም። ልዩ ጸሐፊው ሚኒስትር እንዲሆን ህጉ አይፈቅድለትም። እርሶ በሌሉ ጊዜ ምክትል ሚኒስትሩ አለ፣ ምክትል ሚኒስትሩ በሌለ ጊዜ ዋና ዳይሬክተሩ አለ። ይህንን ሁሉ አልፎ ልዩ ጸሐፊውን የሚወክሉበት ምክንያት አይገባኝም። የንጉሠ ነገሥቱ መንግሥት አስተዳደር አልተስማማውት እንደሆነ የተሻለ መንገድ ስለሌለ መሰናበቱ መልካም ይመስለኛል ብለው ደብዳቤ ጻፉ። ቢትወደድ መንገሻ ይህ ደብዳቤ እንደደረሻቸው ወደ ጃንሆይ ዘንድ ሄደው አማረሩ። ደብዳቤውን ጃንሆይ ጠረጴዛ ላይ ጣል አድርገው፣ ምን በደልኮ ይህን ሰው ልከው የሚያዋርዱኝ የሚል ነበር ምሬታቸው። ጃንሆይ ደብዳቤውን አንብቦ ከጨረሱ በኋላ ለአቶ ገብረ ወልድ እንግዳ እያቀበሏቸው፣ ታዲያ አንተ ህጉን እየጣስክ ስትሠራ ምን ያደርግህ ብርሃኑ የጻፈው ውሸት ነው ትላለህ ብለው ኩም አደረጓቸው። በሳምንቱ ደግሞ ከሥልጣናቸው አሰናበቷቸው። የአቶ ብርሃኑ ቆራጥ እርምጃና ውሳኔ በዚህ ብቻ የሚገታ አልሆነም። ሚኒስትሩ ስለተሻሩ አቶ ብርሃኑ ከምክትል ሚኒስትርነት ወደ ተጠባባቂ ሚኒስትርነት ተሸጋገሩ። ይህን የአቶ ብርሃኑ ድንቄ የፖስታ ሚኒስቴር ቦርድ አባላትን ስብሰባ ጠሩ። ወቅቱ የመስሪያ ቤቱ ስራውን ለማሻሻል ከዓለም ባንክ ብድር የጠየቀበት ጊዜ ነበር። ነገር ግን ዓለም ባንክ ብድሩን ከመፍቀዱ በፊት የዓመቱን ገቢና ውጪ ሂሳብ ያልከፈሉ ሰዎች ካሉ የዳቸውን መጠን የሚያሳይ ጠቅላላ ሪፖርት እንዲቀርብለት ጠይቋል። ጉዳዩ የሚመለከተውና በአስተዳዳሪነት ተቀጥሮ የሠራ የነበረው ስዊድናዊው ሚስተር ሊድኮስት ባቀረበው ሪፖርት በርካታ ሺህ ብሮች ያልተከፈለ ዕዳ መኖሩን አረጋገጠ። ያልተከፈለ የስምንትና የዘጠኝ ዓመት ዕዳ አለባቸው ተብለው ካቀረበው ስም ዝርዝር መካከል ልዑል አልጋ ወራሽ አስፋ ወሰን ኃይለ ሥላሴ፣ ልዑል ሳህለ ሥላሴ፣ ራስ ቢትወደድ መኮንን እንዳልካቸው፣ ራስ አበበ አረጋይ፣ ራስ ቢትወደድ አንዳርጌ መሳይ፣ አቶ መኮንን ሀብተወልድ ይገኙበታል። አቶ ብርሃኑ በነኚህ ሰዎች ባለዕዳነት እየተገረሙ አስተዳዳሪውን ካናዳዊ እንዲህ አሉት። ለምን አላስከፈልካቸው? አልከፍልም ሲሉ ምን ማድረግ እችላለሁ? ሌሎች አንከፍልም ሲሉ ስልካቸውን ትቆርጣለህ አይደል? ለምን የእነዚህን ስልክ አልቆረጥክም? የንጉሳውያንን ቤቶች ስልክ ቁረጥም የምትሉኝ በምላሹ የተገረሙት አቶ ብርሃኑ በጻፉት አጭር ደብዳቤ ሊድኮስትን ከሥራ አሰናበቱት። የተወደዱ ሚስተር ሊድኮስት በተቀጠሩበት ኮንትራት የተመለከቱትን ግዴታዎች በማፍረስ የቴሌኮሚኒኬሽንን መስሪያ ቤት ጥቅም የሚያበላሹ አድራጎቶች መፈጸመውን ካረጋገጥሁ በኋላ አገልግሎቶ ዛሬ ማለቁን ላስታውሶ ፈቅዳለሁ። በዚህ አቶ ብርሃኑ ውሳኔ የተነሳው ጩኸት ከአዲስ አበባ እስከ ዋሽንግተን የሚያስተጋባ ሆነ። በወቅቱ ሚስተር ሊንድ ኮስትን ካባረርክ የዓለም ባንክ ብድር አይሰጣችሁም የሚል የማስፈራሪያ ቃል የሰነዘሩም ነበሩ። ምንም ተባለ ምን አቶ ብርሃኑ ወደ ኋላ የሚገቱ ሰው አልነበሩ። ይህን ሰው ካባረሩ በኋላ ዕዳ አለባቸው የተባሉ ሰዎች ሁሉ በአስራ አምስት ቀን ውስጥ እንዲከፍሉ ካልከፈሉ ግን የስልክ አገልግሎት እንደሚቋረጥባቸው የሚገልጽ ደብዳቤ ጽፈው በየአድራሻቸው ላኩላቸው። አቶ ብርሃኑ በወሰኑት የጊዜ ገደብ ያለባቸውን ዕዳ የከፈሉት የልዑል አልጋ ወራሽ እንደ ራሴ ብቻ ሆነው ተገኙ። ሌሎቹ ማሳሰቢያውን ከቁብ ሳይቆጥሩ አስራ አምስቱ ቀን የጊዜ ገደብ ተጠናቀቀ። ይህን የአቶ ብርሃኑ ያልከፈሉ ሰዎች ስልክ ሁሉ እንዲቋረጥ ትዕዛዝ አስተላለፉ። ስልካቸውም ተቆረጠ። ያን ቀን መስሪያ ቤታቸው በጩኸት ማዕበል ተናጠ። የአቶ ብርሃኑ ቢሮ ስልክ ጥሪ በጥሪ ሆነ። በመጀመሪያ ራስ ቢትወደድ መኮንን በቶሎ ቢሮዬ ድረስ እንድትመጣ አሏቸው። ሄዱ። ራስ ቢትወደድ መኮንን በስድብ ተቀበሏቸው። አቶ ብርሃኑ የድሃ ልጅ መሆናቸውን እንዳይረሱ አስታውሰው በአስቸኳይ የቆረጡትን ስልክ እንዲቀጥሉ አዘዋቸው፣ አሰናበቷቸው ራስ ቢትወደድ ዘንድ ሲመለሱ የልዑል ሳዕለ ሥላሴ ጥሪ ጠበቃቸው። ልዑል ሳዕለ ሥላሴ በአክብሮት ተቀብለዋቸው በስልካቸው መቆረጥ የደረሰባቸውን ችግር እየነገሯቸው ሳለ ልዑሉ እምባ ሲተናነቃቸው ተመለከቱ። በመጨረሻም ልዑል እምባቸውን ጠራርገው እዳቸውን ለመክፈል ገንዘብ እንደሌላቸው አስረድተው አቶ ብርሃኑ ይህንኑ ለጃንሆይ እንዲነግሩላቸው ጠየቋቸው። አቶ ብርሃኑ በሐዘኔታና ግራ በመጋባት ስሜት ተውጠው ወደ ቢሯቸው ሲመለሱ የጠቅላይ ሚኒስትሩ አክሊሉ ሀብተወልድ ጥሪ ደረሳቸው። አቶ አክሊሉ በቴሌኮሙኒኬሽን መስሪያ ቤት ውስጥ የያዙትን ተግባር እንዲያሻሽሉ ምክር ቢጤ ትእዛዝ ሰጥተው አሰናበቷቸው። ወዲያው ደግሞ የማስታወቂያ ምክትል ሚኒስትሩ አምደ ሚካኤል ደምሰው ጠርተው ስልኩን እንዲቀጥሉላቸው አዘዟቸው። ሌሎችም እንዲሁ። አቶ ብርሃኑ ግን እዳቸውን ሳይከፍሉ ለማንም ምንም ማድረግ እንደማይችሉ አሳወቋቸው። በማግስቱ በግርማዊነታቸው የእልፍኝ አስከልካይ በኩል ወደ ቤተ መንግሥት እንዲመጡ ትእዛዝ ደረሳቸው። ጥሪውን የሰሙት የአቶ ብርሃኑ ወዳጆች በሐዘን ተዋጡ። አቶ ብርሃኑ በመንግሥት ሥራ ለመቆየት አንድ ቀን ዕድሜ ብቻ ያላቸው አድርገው የቈጠሩን ብዙ ነበሩ። አቶ ብርሃኑ ጃንሆይ ዘንድ እንዲቀርቡ የተደረጉት ጠቅላይ ሚኒስትሩ አቶ አክሊሉ ሀብተ ወልድ ክስ መስርተውባቸው ነበር። አላግባብ ስልክ እንዲቈረጥ የወሰነ በመሆኑ ከሥራው እንዲባረር፣ ብለው ክሳቸውን ደረደሩ። አቶ ብርሃኑ ለዚህ ክስ መልስ እንዲሰጡ ሲፈቀድላቸው እንዲህ አሉ። የቴሌኮሚኒኬሽን መስሪያ ቤት የስዊድን ኮሎኒ እየተባለ የኢትዮጵያ ሕዝብ ሀብት ለግል ተጠቃሚዎች ይባክም በነበረበት ጊዜ ጠቅላይ ሚኒስትሩ ለማስመርመርና አስፈላጊ ርማት እንዲደረግ አንድ ቀን እንኳን አስበውት አያውቁም። የኢትዮጵያ መሳፍንቶችና የመንግስቱ ታላላቅ ሹማምንቶች በነፃ የቴሌኮሚኒኬሽን አገልግሎት ሲጠቀሙ በምን ምክንያት ብለው ጠቅላይ ሚኒስትሩ አልጠየቁም። በኢትዮጵያ ያሉ የስዊድን ተወላጆች ልጆቻቸውን ወደ ትምህርት ቤት የሚያመላልስና ወደ ሽርሽር የሚወስድ አንድ ትልቅ ስቴሽን ቫገን በቴሌኮሚኒኬሽን ገንዘብ ተገዝቶ ከሾፌርና ከነዳጅ ጋር ሲሰጥ ጠቅላይ ሚኒስትሩ በምን ምክንያት ብለው ሊጠይቁ አልፈቀዱ። ስለ ቴሌኮሚኒኬሽን ሥራ አንዳችም የቴክኒክ እውቀት የሌላቸው ሰዎች ከስዊድን አገር በከፍተኛ ደሞዝ እየተቀጠሩ ሲመጡ በምን ምክንያት ብለው ጠቅላይ ሚኒስትሩ አልጠየቁም። እርሳቸው ያሳሰባቸው የኮንትራት ግዴታውን በማፍረስ ከሥራ የተወገደ የዋና ዳይሬክተሩ ጉዳይ ነው። እርሳቸው ያሳሰባቸው ለስምንትና ለዘጠኝ ዓመት ዋጋ ባለመክፈላቸው ስልካቸው የተቆረጠባቸው ሹማምንቶች ችግር ነው። ጃንሆይ የአቶ ብርሃኑን ምላሽ ከሰሙ በኋላ ወደ ጠቅላይ ሚኒስትር አክሊሉ ሀብተ ወልድ ዞር አሉ። ብርሃኑን የምትወቅስበት ምክንያት አናይም፣ ይልቁንስ የእርሱን ጥረት መደገፍ ነበረብህ። አቶ ብርሃኑ ድንቄ ሕይወታቸውን ለፍትህ ለርትዕ፣ ለሕዝባዊ ቀናነት የዋሉ ሰው ነበሩ።